ደግሞ ምን ትሰሪያለሽ? ትንሽ አበዛሻል መሰለች። ቆይ እኔ ምን አደረኩ ነው? እኔ አግዢ ብዬሽ አለ? አይ፣ እና ታዲያ ምንድን? በጣም ብዙ ነገር ከተቀመጥሽ ሁለተኛ፣ እንዴ ምንም የሚባል ነገር ይህ ምን ማድረግ እንደፈለግ ማወቅ ፈልጋለሁ። ምን ለማድረግ አስብኩ? ደግሞ ቆይ ምን እንዳደርጋለሁ ምፈልግ ከፈለግ ግደላት። አዎ ግደላት። ምን ታደርጋለች? ምን ትጠቅማለች? መሞቷ ለእኔ ጥሩ እድል። የምን እድል? አይመለከትም አይመለከት። ለማንኛውም ሚስተር በጣብቅ ይሻሻል፣ አለበለዚያ እንጣላለን። ቢይዛ እሺ፣ ግን መጀመሪያ ብሮን አስገባት። ቀለኛ ለይም ቸግሮኛል። እንኳን ችል አስገባ። መቼ ስለሊን ወሰድካት ያለምንም ብር አይደለም። የሆነ አሪፍ ነገርማ ይከፈላል። ያው ገና ጉዳይ ካለ በኋላ። የምን ጉዳይ? ሁሉ ነገር

ከሌሊ ጋር በምን ተጋጅታችሁ ነው ግን ሌሊ አቃጣሪ ነገር ናት ይሄን አዎ ባቡሬ አቃጣሪ ናት ብዙ ነገሮች በሰምከት ተበለፍቶብኛል አ አንቺ ቅናተኛ ጓደኛ ነሽ ማለት ነው አይ ቅናተኛ እንኳን አይደለውም እኔ ግን ጓደኛ ከበፊትም አያጣልኝም አይደል አዎ ባቡሬ እንደዛ ነው አስረሳ አይ ካልክ ግን አይ ካልኩ ምናምን አባሲታ ተመቸኝ እሱ አራተኛዋ አዲስ ድራማ ተለቀቀ። እንግዲህ ሊሊ ታግዳለች ማለት ነው። ሊሊ ታግዳ ነው ያለችው። እንግዲህ ሊሊን ያሳገደቻት አክስቷ ናት ማለት ነው። የፍርድ ቤት ጉዳይ እስኪያልቅ ድረስ ብላ ነው ያሳገደቻት ማለት ነው። ነገር ግን ሁሉም እየፈለጓት ነው፣ ሊያገኘት አልቻለም። ቤዛ ግን ፍንጭ አግኝታለች ማለት ነው። እንግዲህ በኤላ የተነሳ ብዙ ነገር ሲጣሉ ነበረ ከሌሊ ጋራ። አሁን እሱን የሚዛበት ሌሊ ጋር ውሰደኝ ብዙ የሚላት ነገር አለኝ፣ የብዙ ነገር አድርገኛለች፣ ብዙ ነገር አበላሽታብኛለች እያለች ነው ማለት ነው። እንግዲህ ልትበቀለው ነው ማለት ነው። ቤዛ እንግዲህ ለሰው ደንታ የሌላት ጥቅመኛ ሴት ናት ማለት ነው። ቤዛ የምትጫወተው ገጸ ባህሪ እንግዲህ ለሰው ምንም ደንታ የሌላት የራሷን ጥቅም ብቻ የምትከተል ጥቅመኛ ሴት ናት ማለት ነው። እንግዲህ በጣም ብዙ ትምህርት የሚሰጥ አስተማሪ የሆነ ድራማ ነው ማለት ነው። ሌሌ እንግዲህ ሁሉም ሰው እየፈለጋት ነው። ቤዛ ብቻ ናት የት እንዳለች እንዴት እንደታገደች እንዳለች የምታቆም ማለት ነው። እሷ ደግሞ ለማንም ፍንጭ ልትሰጣ አትችልም። እንግዲህ ምክንያቱም ሊሊን አትወዳትም ማለት ነው። ሊሊን አትወዳትም፣ ምክንያቱም ብዙ ጊዜ ከኤላ ጋ ብሮም ልትቀበል ስትል እሷ ነግታበት ቤዛ እንደዚህ እንደዚህ ናት ብላ ስላጋለጠቻት አትወዳትም። ብዙ ነገር አበላሽታብኛለች እያለች ነው ማለት ነው። እንግዲህ ሊሊ ይህን የስስት የኔ ልዕልት ታግዳ እንግዳ ነው ያለችው ማለት ነው። ድራማቸው በጣም ነው ደስ የሚለው። በነገራችን ላይ በጣም ደስ የሚል ድራማ ነው፣ በጣም ብዙ ነገር የሚያስተምር፣ ብዙ ነገር የምንማርበት፣ የላወቅ ነው የምናቅበት። በጣም ምርጥ ድራማ ነው ማለት ነው። አራተኛዋ አዲስ ድራማ እንግዲህ ሊሊዬ የኔ ቆንጆ ታግዳ ነው ያለችው እንግዲህ ከዚህ የምትወጣበት ቀን እንግዲህ ፈጣሪ ያውቃል ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ለጥሩ ሰዎች ለመልካም ሰዎች ክፉ ሰዎች ሀጥር ይሆኑበታል ከዙራ ማለት ነው። ይህ ደግሞ እንግዲህ ብዙ ነገር የሚያስተምረን የሌሊ ህይወት ራሱ አንዳንድ ጊዜ ሰዎች በኛ ንብረት በኛ የሆነ ነገር ላይ የራሳችን ፋሚሊ የኛን የጠምዱ የኛ ላይ ጠላት የሆኑናል ማለት ነው። እንግዲህ በጣም ብዙ ነገር የሚያስተምረን ድራማ ነው። አደም ግራ ገብቷታል ማለት ነው። ሊሊ ችለጠፋች። ሁሉም ቤተሰብ እንግዲህ የት ገብታ ነው የምትሄድበት ቦታ የላትም እያሉ ግራ ተጋብቷል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻና ላይ ቤተሰቦች እንኳን ወደ ቻና ላይ በሰላም መጣችሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛላችሁ። በያላችሁበት ቦታ፣ በየዓለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እንዴት ናችሁልኝ? እናለሁ። ፈጣሪ የተመሰገነ ይሁን። እናንተ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ፣ በየዓለም ዳርቻ፣ በያላችሁበት ቦታ። ሰላም ለሰው ልጅ በሙሉ ከሰላም የሚበልጥ ለሰው ልጅ ሰላማችሁ ይብዛልኝ። ሼር ላይክ፣ ሰብስክራይብ በማድረግ ወደ ቻናሌ ይቀላቀሉ፣ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። ቤተሰብ ይሁኑ። ሼር ላይክ በማድረግ አልባ አዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ እዤ መጣሁት እንግዲህ ሰራተኛ አዴ ድራማ በጣም ልብ አንጠልጣይ የሆነ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። በጣም ብዙ ነገር የሚያስተምረን የማናቅበት፣ የምናቅበት በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ሰራተኛ አዴ ድራማ ማለት ጥልቅ ቅብለት ስናየው እጅግ በጣም ብዙ ነገር የሚያስተምረን፣ ሁላቸውም የሚጫወቱ ገጸ ባህሪ እጅግ በጣም ብዙ ነገር የሚያስተምረን በሕይወታችን ውስጥ የማናውቀውን ነገር፣ የሰዎችን ማንነት፣ የጓደኛን ማንነት የምናውቅበት እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ሌሊ ታግዳ ነው ያለችው። ሌሊ በታገደችበት ነው ያለችው ማለት ነው። ቤዛ ሰምታለች እንደታገደች በምን ምክንያት እንደታገደች፣ እንግዲህ አቡሌ ተናግሯታል ማለት ነው። ነገራት ማለት ነው። እሷን ደግሞ ሴቲቱ ሰደኝ ሊሊ ያለችበት ቦታ እያለች ነው ማለት ነው። ልትበቀለው። ምክንያቱም ብዙ ጊዜ ከኤል እና ከባርኮት ሸውዳ ብር ልትቀበል ስትል እንግዲህ ሊሊ ቤዛ እንደዚህ አይነት ሰው ናት መጀመሪያ ብር እንዳሰጠዋት ብላ ብዙ ነገር ተናግራ ብሩ ሳትወስድ ስለቀረች ተናዳበታለች ማለት ነው። ስለዚህ አሁን ውሰደኝ ያለችበት ቦታ አትላለች ማለት ነው። እኔ ሊወስድሽ አልችልም። ምን አርጋሽ ነው? ቆይ አንቺን ይሄን ያህል ትላ ብሎ ሲጠይቃት አቃጣሪ ናት ብዙ ነገር አበላሽታ ብኛለች ብላ ትነግረዋለች ማለት ነው። ስለዚህ አንቺ ቅናተኛ ሴት ናት ነሽ ማለት ነው እያላት ነበረ። እኔ ቅናተኛ አይደለውም፣ ጓደኛ ይወጣልኝም በማለት መልስ ይሰጣለች። እንግዲህ ቤዛ እንግዲህ ከጥቅም ውጭ ከገንዘብ ውጭ ለሰዎች ደንታ የሌለት ለሰዎች ምንም ስሜት የሌላት እራስ ወዳጅ የሆነች ገጸ ባህሪ ነው የምትጫወተው ማለት ነው። ቤዛ የምትጫወተው ገጸ ባህሪ እንግዲህ ጭካኔ የተሞላበት ስለ ራሷ ብቻ እንጂ ስለ ሰዎች ደንታ የሌለት፣ ለራሷ ብቻ እንጂ ለሰው ደንታ የሌለት ገጸ ባህሪ ነው የምትጫወተው ማለት ነው። እንግዲህ ብዙ ነገር ነው የሚያስተምረን። አንዳንድ ጊዜ አንዳንድ ጓደኞች እንግዲህ ከኛ ጋር የሆኑና የኛን የሚጠቀሙ ይመስሉና ለኛ ጥሩ የሆኑ ይመስሉና በጎን የኛን ለመጉዳት የኛን እንደ ጥቅም ይፈልጉናል ማለት ነው። እንግዲህ አራተኛዋ አዲስ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን ነው ማለት ነው። ሰዎች እንግዲህ አንዳንድ ጊዜ ለጥቅም ብቻ ብለው የሚያቀርቡን አሉ። አንዳንዴ ደግሞ ጓደኛ ከኤትም በላይ እንደ ቤተሰብ ሆኖ የሚታያይ ነገር እጅግ በጣም ብዙ ነገር አለ። አሁን ሊሊና አዴ እንግዲህ እንደ አጋጣሚ ነው አንድ ቀን በመንገድ ላይ የተገናኙ። አሁን እንግዲህ ሊሊ ቤዛ አዴ እንደ ኤትም አማቾች ነው የሚታያዩት ማለት ነው። እንግዲህ መዋለድ ቋንቋ ነው የሚባለው ነገር ነው። እነዚህ አሁን እንደ አጋጣሚ ቢተዋወቁም እንደ ኤት ነው የሚታያዩት። ጥሩ ጓደኛም መጥፎ ጓደኛም እንግዲህ መልካም ጓደኛ ሆና እንደ ኤት ከኤትን በላይ የሆነች ጓደኛ አለ። እንደዛም በዛም ልክም በጣም ክፉ ለጥቅም የምትፈልገን ጓደኛ አለች ማለት ነው። እንግዲህ አራተኛዋ አዲስ ድራማ ይህንን ሁሉ አጠቃልለው እጅግ በጣም ብዙ ነገር የሰዎችን ማንነት የምናቅበት የጓደኛ ማንነት የምናቅበት እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰራተኛ አዴ ድራማ በጣም እኔ የሚወደው በጣም ደስ ብዬ በጉጉት ጠብቄ የሚመለከተው ድራማ ነው ማለት ነው። እጅግ በጣም አስተማሪ የሆነ ድራማ ነው። እንደዚህ አይነት አስተማሪ ድራማ እዛችሁልን ስለመጣችሁ እጅግ በጣም እናመሰግናለን። በርቱልን እንግዲህ ቻና ባህላቸው ላይ እየገባችሁ ሰፖርት አድርጓቸው። መልካምነት ለራስ ነው አይከፈልበትም። ምንም ከኛ የሚቀነስ ነገር የለም። ለሰው በሙሉ ቪዲዮቸው ሼር ላይክ ብናደርግባቸው ምንም ከኛ የሚቀነስ ነገር የለም። መልካምነትን እታደሉታል እንጂ አይታገሉትም ማለት ነው። እንግዲህ ቻናላችሁ ላይ የገባችሁ ሰፖርት አድርጓችሁ። ዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። ውድ ቤተሰቦች ፈጣሪ በያላችሁበት ቦታ በየዓለም ዳርቻ ሰላማችሁን ያብዛላችሁ። ሼር ላይክ ሰብስክራይብ በማደረግ ቻናሌን አበራ ከጋዞኝ ከጎኔ የሆኑ እላቸዋለሁ ሰላማችሁ ይብዛልኝ ሰላም ለሀገራችን ሰላም ለሰው ልጅ በሙሉ ፈጣሪ ሀገራችን ሰላም ያድርግልኝ ሰላም ነው ለሰው ልጅ የሚያስፈልገው ቅድማ ሰላም ነው ሰላም ሲኖር ነው ሁሉም ነገር የሚኖረው ማለት ነው ፈጣሪ ሀገራችን ሰላም ያድርግልኝ ሰላማችሁ ይብዛልኝ